የቤኒሻንጉል ጉሙዝ ክልል በርካታ የባህል እሴቶችና የቱሪስት መዳረሻ ስፍራዎች ባለቤት ነው። ክልሉ የእነዚህ የተፈጥሮና ሰው ሰራሽ ሀብቶች ባለቤት ቢሆንም ቅሉ ማግኘት ያለበትን ጥቅም ግን እያገኘ አይደለም። ለነዚህ ምክንያቶች ደግሞ በክሉ ያሉ የተፈጥሮና ሰው ሰራሽ መስህቦችን እንዲተዋወቁና እንዲለም ከማድረግ ረገድ የተሰሩ ስራዎች እስከዚህም አይደሉም። የክሉ ባህልና ቱሪዝም ቢሮ በበጀት ዓመቱ በክሉ የሚገኙ የባህል ሴቶችና የቱሪስት መዳረሻ ስፍራዎችን እንዲተዋወቁና እንዲለሙ ለማድረግ ዘርፈ ብዙ ተግባራትን እያከናወነ ይገኛል። በዚህ ረገድም በዘንድሮ ዓመት በክልሉ የሚገኙ ባህላዊ ሴቶችና የቱሪስት መዳረሻ ስፍራዎችን የሚያስተዋወቁ ከአምስት ነባር ብሔረሰቦች ለአንድ ዓመት የሚቆዩ የባህል አምባሳደሮችን ሹሞ ወደ ስራ ማስገብቷል። ከሰሞኑ ታዲያ እነዚህ የባህል አምባሳደሮች በክልሉ የሚገኙ የባህልና የቱሪስት መስህቦችን እንዲጎበኙና ለዓለም እንዲያስተዋውቁ ጉብኝት እንዲያደርጉም ተደርጓል። እኛም በዛሬው የኔሞ መሰናዷችን የባህል አምባሳደሮች ያደረጉትን ጉብኝት ይዘንላችሁ ቀርበናል። አብራችሁን ሆኑ መጀመሪያ ቀን የባህል አምባሳደሮቹ ጉብኝት ያደረጉት ባሶሳ ከተማ የሚገኘውን ሙዚየምን ነበር። በሙዚየሙ የተለያዩ ባህላዊና ታሪካዊ ቅርሶች እንዲሁም ቤተ መጻሕፍት ይገኝበታል። እንኳን በዴና መጣችሁ። ስሜ ሽኩሪ አብዱጀሊል ይባላል። ስሜ ሀዊ አማኑኤል ይባላለሁ። ዛሬ ከጓደኞች ጋር ልናስጎበኛችሁ ይዘንላችሁ የመጣን በቤኒሻንጉል ጉሙዝ ክልል መንግስት በባህልና ቱሪዝም ቢሮ ስር የሚገኘው ሙዚየም ነው። እኔ ደግሞ ሮኒሳ ጣሃ ባላለው ያ ዝይጄላችሁ መጣዋት በዚህ ሙዚየም ስር ስለሚገኘው ቤተ መጻሕፍት ነው። ከህፃናት እስከ አዋቂ የሚያነቡበት ቤተ መጻሕፍት ነው። እንደሚታየው እዚህ አዋቂዎች ቤተ መጻሕፍት ነው። ወደ ህፃናት ደግሞ ተከተሉኝ እንሂድ። ዋታይ ኣም ይላል። ይሄኛው ደግሞ የህፃናት መጽሐፍት ነው። እንደሚታየው በጣም ውብና ለማንበብ ምቹ የሆነ ቦታ ነው። እንደሚታየው ይሄ የህፃናት ክላስ ነው። በጣም ለማንበብ ምቹ የሆነ ነው። ያው እኛ በድሮ ጊዜ ይሄንን እድል አላገኘንም፣ አግኝተን አላጠናንበትም እና ልጆቻችን ወደዚህ ላኩ ብለን ሪኮመንድ እናደርጋቸዋለን። እኔ ደግሞ ቅድስት ሰንበት አባል አለሁኝ። ከሙዚየም ውስጥ የሚገኙት ነገሮችን ልናስቃኛችሁ ነው ጓደኞች ጋር ዛሬ ሙዚየም ውስጥ እንግዲህ የክልሉ ብሔር ብሔረሰቦች ባህል፣ ታሪክ፣ እሴቶች የሚገልጹ ቅርሶችና መረጃዎች የሚገኙበት ነው ይሄ አሁን ከእደ ጥበብ ውጤቶች ውስጥ አንዱ የሆነው ነው እዚህ ሙዚየም ውስጥ ይገኛል እንደምታዩት ይሄ ጀበና ነው የቡና ይሄ በእደ ጥበብ በሸክላዎች የሚሰሩ ናቸው እነዚህ እንደምታዩት እንግዲህ ይሄ እዚህ ጋር ድስት አለ እንደምታዩት ነው ይሄ ደግሞ እንደምታዩት ሾፖ ይባላል ይሄ ቦርድ የሚደረግበት ነው እዚህ ጋር እንደምትመለከቱት የሼሁ ጀሌ አልሐሰን ምስሎች እና እንዲሁም መረጃዎች እዚህ ጋር ይገኛሉ እዚጋ በምስሉ የምትመለከቱት ደግሞ የቤኒሻንጉል ጉሙዝ ክልል አስተዳዳሪ የነበሩት ከነ አገልግሎት ዘመናቸው እዚህ ጋ ተለጥፎ ይገኛል። እስካሁን ለእናንተ ስናሳይ የነበር ነው ይህን ይመስላል። እንግዲህ መጣችሁ፣ ጎብኙ እዩ፣ በደንብ ሞር ደግሞ ከዚህ የበለጠ መረጃውን አግኝታችሁ እጅግ ረክታችሁ ትሄዳላችሁ። መጣችሁ ጎበኙ። ወንጊ ወረዳ በርካታ ለቱሪስት መዳረሻነት የሚውሉ የመስህብ ስፍራዎች መገኛ ነው። በወረዳ ከሚገኙ የቱሪስት መስህቦች መካከልም ቤልቤንብሽ የድንጋይ ላይ ጽሑፍ ይጠቀሳል። የባህል አምባሳደሮቹ በቤልቤንብሽ የድንጋይ ላይ ጽሑፍ ቆንጆ ቆይታም አድርገዋል። ሰላም ጤና ይስጥልን። ዛሬ ደግሞ የምንገኘው በቤኒሻንጉል ጉሙዝ ክልል በመንጌ ወረዳ ላይ ከከተማው 3 ኪሎ ሜትር ርቀት ላይ የሚገኘው ወደ ውስጥ ደግሞ 600 ሜትር ገባ ብለን የምናገኘው የቤንቤንቢሽ የድንጋይ ላይ ጽሁፍ ላይ ነው። ከጓደኞች ጋር አሳያችኋለሁ፣ ተከተሉ። በዚህ ለንግድ ሲመላለሱ አልፈናል የሚል ምልክት እንደሚያስቀምጡ፣ እንደውም በግልጽ የማይነበቡ የማይፈቱ ጽሁፎች እንደሚኖሩ ነው። እዚያ አካባቢ ደግሞ የእስልምና እምነት ተከታዮች እንደመኖራቸው የእስልምና በዓላቶች ሲከበሩ እዚ አካባቢ ላይት እንደ መብራት ነገር እንደ ሻማ በደንብ የሚበራ። እንዲሁም ይሄ እንግዲህ ድንጋይ በል በንቢሽ ትርጉሙ በል የሚለው ድንጋይ ሲሆን በንቢሽ የሚለው ደግሞ ቀይ ነው። በሆዱ ቀይ የሆነ ድንጋይ የሚል ነው። ይህን ይመስላል እንግዲህ። መጣችሁ ጎብኙ፣ እናመሰግናለን። እጅግ በእጽዋቶችም ውብ እና ድንቅ የሆነ ቦታ ነው። ቤል ቢንቢሽ ማለት ቤል ማለት ድንጋይ ሲሆን ቢንቢሽ ደግሞ ቀይ ማለት ነው። ሆዱ ድንጋይ ሆዱ ቀይ ሆነ ድንጋይ ማለት ነው። ቤል ቢንቢሽ ላይ እንደምናየው በግልጽ የማይነበብ ጽሁፍ ይታያል። ቤል ቢንቢሽ በአፈታሪክ እንደሚነገረው በድሮ ጊዜ እዚህ አካባቢ የሚኖሩ የእስልምና እምነት ተከታዮች ከመሆናቸው የተነሳ በእስልምና በዓላት ጊዜ ደማቅ ብርሃን፣ እንደ ሻማ የሚበራ ደማቅ ብርሃን እንደሚታይ የእድሜ ባለጸጋ አባቶች ይናገራሉ። እነዚህ ጽሁፎች ይታያሉ። በጥንት ጊዜ መብራት ሲበራ ከዚህ ጽሁፍ ከድንጋዊ ፊት ለፊት ላይ አንድ ሰው ቆሞ መቁጠሪያ ይዞ አሸህ አብዱል ቃድር አጀል የሚባል ሰው ፊት ለፊት ሲቆጥር እንደነበርም የእድሜ ባለጸጋ አባቶች ይናገራሉ። ተመልካቾቻችን እንግዲህ በቤኒሻንጉል ጉሙዝ ክልል የተመረጡ ሚስ ቱሪዝሞች ጋር ጉብኝት እያደረግን ነው። በክልሉ ከሚገኙ የተለያዩ የቱሪስት መዳረሻ ቦታዎችን መጎብኘት አለባቸው ተብሎ እንግዲህ ከምንድን ነው የጀመራቸው? ትላንተ ትናንትና ከሙዚየሙ ከባህልና ቱሪዝም ሙዚየም ስር ከሚገኘው እዛ ጎብኝተን ጨርሰን፣ ዛሬ ደግሞ በመንጌ ወረዳ ላይ የሚገኘው ቤንቢቢሽ ድንጋይ ላይ መተናል። እና ያው እንደሚታየው ጎብኝትን ጨርሰናል። የምነግራችሁ ደግሞ ትንሽ ነገር እዚህ መጥቼ ያዩትን ሁኔታና ያሉትን ነገራቶች ነው የምነግራችሁ። ያው ቤንቤንቢሽ ማለት ከመንጌ ወረዳ 3 ኪሎ ሜትር ገባ ብለን 600 ኪሎ ሜትር ወደ ውስጥ ገባ ብለን የምንሄደው መንገድ አለ። መንገዱ ትንሽ አድካሚ ቢሆንም በጣም ደስ የሚል መልካ ምድር አለው። የሆነ ሳቢ የሆኑ ድንጋዮችም አሉ። ከዛም ከጀርባ የሚታየው ድንጋይ እሱ ነው ቤል ቤንቢሽ ማለት ቤል ማለት ደግሞ በሩጣነኛ ቃል ድንጋይ ሲሆን ቤንቢሽ ማለት ደግሞ ቀይ ነው። በቀይ ጽሑፍ ስለተጻፈበት ቀይ በመሀሉ ላይ ቀይ የሆነ ድንጋይ ማለት ነው ማለት ነው ትርጉሙ እና በድሮ ጊዜ ለገበያ ሲወጡ ሂጃ አለው የሚለውን ምልክት ለመጻፍ ነበረ በቀይ ጽፉ ሲጽፎ የነበረው ማለት ነው። ስለዚህ አንቺ አሁን ሚስ ቱሪዝም ተውልሽ ተመርጠሻል፣ አይደለም እንዲሁ መመረጥሽ፣ መጀመሪያ ምንድን ነው የሰጠሽ ስሜት? ሚስ ቱሪዝም ተብዬ ከመመረጤ በፊት ጓደኞቼ ናቸው ሪከመንድ ያደረጉኝ እና ልጅ ተመዝግቤ ብዙ ውድድሮች ነበረው ከዛ በፊት ከዛ ውድድሮችን ተወዳድረን መጨረሻ አካባቢ ላይ በቃ የሆነ ነሽ ሚስ ቱሪዝም ሁነሻል ሲባል አይነት ነገር በጣም ደስ የሚል ሞራል ተሰምቶኝ ነበር። ምክንያቱም አንደኛ ሀገሬንም የማስተዋወቅበት ነው፣ የራሴንም ኮንፊደንስ የምጨምርበት ስራ ስለሆነ በጣም ደስ ብሎኛል። ሚስ ቱሪዝም ኦፍ ቤንሻንጉል በመሆኑ በምን መልኩ ነው ክልሉን ማስተዋወቅ የምችሉ? በምን መልኩ ነው እንዴት ነው? ስለዚህ ቦታ አስተያቂ ያለሽው ከዚህ በፊት ነው። አሁን ያ ደስ የሚለው ፓርቱ በማናውቃቸው ብዙ ቦታዎች ላይ እንድናውቃቸው አድርጎናል። አሁን በኢልቤን ቢሽ ድንጋይ አላቆም ነበር። ዛሬ ገና ነው የመጣሁት ቦታው ላይ በጣም ደስ የሚል ቦታ ነው። በቃ ሰው አይምሮ ራሱ የተጨናንቀሽ ደብሮች ምናምን ነገር መተሽ የምትዝናኝበት አይነት ቦታ ነው። በጣም ፏ ያለ ደስ የሚሉ ቦታቸውን ማናቃቸውንም አይተን ራሳችን አውቀን ለሌሎቹ ለማሳወቅ እድል ተሰጥቶናል። ለዛ በዛ በጣም ደስ ብሎኛል። በምን መልኩ ነው የምታስታወቂ በምን መልኩ? ያው አሁን የምናስተዋውቀው ባህላችንን በማይነካ መልኩ ሆኖ እያስተዋወቅን እንገኛለን ማለት ነው። አይ አሁን በማህበራዊ ሚዲያ ነው ወይስ እንዴት ነው የሚለው? እሺ አሁን ላይ ያስተዋወቅን ያለነው በማህበራዊ ሚዲያ ነው። የራሳችን የሆነ የቲክቶክ ፔጅ ከፍተናል ኦልሬዲ አሁን። ከዛም በዛ ፖስት እናደርጋለን። ኮሜንት ላይ ደግሞ ከአሁኑ ደግሞ ነገራችሁ፣ ኮሜንት ላይ የምትፈልጉት ሌላ የማታውቁት እንድናሳይች የምትፈልጉት ቦታ ካለ ኮሜንት ላይ እንድሰጡን ጽፋችሁ እንድሰጡንና መተን እንደምናስጎበኛችሁ ልነግራችሁ እወዳለሁ። ስለዚህ ለተመልካቾቻችን እንግዲህ እስቲ ቤንሻንጉሉን መታችሁ ጎብኙ ብለሽ እስቲ መልእክት አስተላልፊ። ኦኬ እንደሚታወቀው ቤኒሻንጉል ጉሙዝ እንግዳ ተቀባይ ነው። እንግዳ ተቀብለን በሰላም እንመልሳቸዋለን። በጣም የፍቅር ሀገር የሆነ ነው። እንደሚታወቀውም በተፈጥሮ ሀብቶቿ በጣም ታዋቂ ሀገር ነው። ወርቅም አለን። ብዙ ጊዜ ደግሞ ቤኒሻንጉል ሲባል ማንጎ የሚባል ነገር አከፍራፍሬ እነሱንም ኑ እናስጎበኛቸዋለን። አሳይተናችሁ በሰላም አስገብተን በሰላም እንመልሳቸዋለን። እና ኑ ታላቋን ቤኒሻንጉል ጉሙዝ ጎብኝላለን። ስላዳመጣችሁን ከልብ እናመሰግናለን። እንቀጥላለን። ጉብኝቱ አሁንም ይቀጥላል። ሌላ ቦታ ምን እንሄዳለን? አዎ በጣም ብዙ ቦታዎች ሄዳለን። ቦታ እንግዲህ ለተመልካቾቻችን የምናድረስ ነው የሚሆነው። አሁንም ከኛው ጋር ሆኖ አላበቃንም። በስመ አዎ ይቀጥላል። አላበቃንም። ውድ ተመልካቾቻችን እንግዲህ ከጓደኞቼ ጋር ዛሬ ያስጎበኘናችሁ በመንጌ ወረዳ የሚገኘው የቤልቤን ብሽ የድንጋይ ላይ ጽሁፍ ነው። እንግዲህ በሌላ ቪዲዮ እስክንገናኝ ደህና ቆዩ። ሌላኛው የጉብኝት ቦታቸው ደግሞ በሆመሻ ወረዳ የሚገኘው ሻንጋይ ፏፏቴ ነበረ። ይህ ፏፏቴ ከ50 እስከ 60 ሜትር ርቀት ያለው እና በተለያዩ እጽዋቶች የተከበበ ድንቅ ስፍራ ነው። ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬ ደግሞ ከጓደኞቼ ጋር የምንገኘው በሆመሻ ወረዳ ላይ የሚገኘው ሸንጋይ ፏፏቴ ነው። ሸንጋይ ፏፏቴ ከአሶሳ ከተማ 34 ኪሎ ሜትር ርቀት ይገኛል። እንዲሁም ወደ ሆመሻ ከተማ ሳንገባ በ3 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከዋና አስፓልቱ በአንድ ኪሎ ሜትር ርቀት ላይ ይገኛል። አብረን የምናየው ይሆናል። ተከተሉ። ውድ ተመልካቾቻችን ተከተሉ ባልነው መሰረት ይሄው ሸንጋ ፏፏቴ ተገኝተናል። ሸንጋ ፏፏቴ እንደምትመለከቱት እጅግ ማራኪና ሳቢ የሆነ የተፈጥሮ ቦታ ነው። ይህ ቦታ እንደምትመለከቱት ትላልቅ ዛፎች እና እጽዋቶች ይገኙበታል። እንዲሁም በአካባቢው የሚገኝ እጽዋቶች የአካባቢው ማህበረሰብ ለባህላዊ መድኃኒትነት ይጠቀሙበታል። የምትመለከቱት የሸንጋ ፏፏቴ ይባላል። ፏፏቴው በአካባቢው ብዙ እጽዋቶች የሚገኙበት የተከማቹበት ቦታ ነው። እንደምታዩት ሳቢና ማራኪ ነው። እርቀቱ ከመውረጃው ከታች እስከ ላይ ድረስ ያለው ቢያንስ ከ50 እስከ 60 ሜትር ርቀት ያለው ነው። እንደምትመለከቱት የዋፋት ድምጾች አሉ። የተለያዩ የዱር እንስሳቶችም በዚህ አካባቢ ይኖራሉ። ውበት ያለው ሳቢና ማራኪ ነው። ለቀጣይ ይሄ የቱሪስት የአገር ውስጥ የሚሆኑ የውጭ ቱሪስቶች ሊጎበኙት የሚችሉ ቦታ ነው እና ይህንን ከማስተዋወቅ አንጻር ያው ቀጣይ ሰፋፊ ስራዎች የሚጠይቅ መሆኑን ነው። ይሄ የሸንጋ ፏፏቴ ከዚህ በፊት በጣም መንገዱ መግቢያው አስቸጋሪ ነበር። መንገዱ በጣም አስቸጋሪና ወጣ ገባ ነበር። ነገር ግን ያው ጊዜያዊ መፍትሄ የወሰድነው ምንድነው? በሰው ኃይል ጉልበት እንዲጸዳ መንገዱ በማድረግ ምቹ ሁኔታ የመፈጠርንበት ሁኔታ ነው ያለው። ቀጣይ ግን ዘመናዊ በሆነ መልኩ የተሻለ የመሰረተ ልማት አገልግሎት ስራ የሚጠይቅ መሆኑን ነው። እንደምትመለከቱት ያው ስትወጡ፣ ስትገቡ እንደምትመለከቱት ሰፊ ስራ የሚጠይቅ ስራ ነው። በቤኒሻንጉል ጉሙዝ ክልል እንግዲህ ወደ አምስት የምትሆኑ ናቸው አይደለ? ሚስ ቱሪዝሞች ቱሪዝሞች ተመርጠዋል። ሰሞኑን እንግዲህ ጉብኝት እያደረጉ ነው። ታሪካዊ ቦታዎችን የቱሪስት መዳረሻ ቦታዎችን እየጎበኙ ነው የሚገኙትና አሁን ሸንጋይ ላይ እንገኛለን። እንዴት አየሽ ቦታውን ከዚህ በፊት ስታውቂዋለሽ ወይ ምንድነ የተሰማሽ ሚለውን ትነግርኛለሽ? አመሰግናለሁ። በእርግጥ ከዚህ በፊት መጥቼ አላቅም። ከክልላችን ካሉ የቱሪዝም ሀብቶች እና የተለያዩ የታሪካዊ ቅርሶችን ስናይ ነበር። ከዛ ግን እዚህ ቦታ መጥቼ አላውቅም፣ ግን በዚህ እድል መጥተናል ይሄው። እጅግ በጣም ደስ የሚልና የወፎች ዝማሬ እንዲሁም በጣም መንፈስን የሚያረካና በጣም ትላልቅ የዕጽዋት አይነቶች ያሉበት እና ፏፏቴው እንደውም እጅግ በጣም ደስ የሚል ትንሽ መንገዱ አስቸጋሪ ቢሆንም ግን ውስጥ ላይ በጣም መንፈስን የሚያረካ በጣም ረክተን ደስ ብሎን የምንወጣበት ፏፏቴ ነው እጅግ በጣም ደስ ብሎኛል ከሚባለው በላይ ስለዚህ አንቺ ሚስ ቱሪዝም ሆነሽ ተመርጥሻልና ክልሉን በማስተዋወቅ ረገድ እንዴት ነው በምን መልኩ ነው የምታስተዋወቂው እሱን እስቲ ንገር ይህን በማህበራዊ ሚዲያም ሆነ በተለያዩ በእንደዚህም ሞር መጠንም ማሳየት እንችላለን። ከሌላ ሀገር ከሩቅ ሀገር ለሚመጡት ለምሳሌ ከሀገር ውስጥም ሆነ ከሌሎች ክልሎች የሚመጡት ካሉ ፍቃደኛነን መጠን ማስጎብኘት እንችላለን። በማህበራዊ ሚዲያም እናስጎበኛለን፣ እናስተዋውቃለን። ስለዚህ እሺ እንግዲህ የቤኒሻንጉል ጉሙዝ ክልል ማህበረሰብ እንግዳ ወዳድና እንግዳ ተቀባይ ነው። ለማንኛውም ጎብኚ ክፍት ነው። በክብር ተቀብለው በክብር አስተናግዶ የሚሸኝ ማህበረሰብ ነው። መጣችሁ፣ ጎብኙ፣ ጋብዘናችኋል። አመሰግናለሁ። እሺ እናመሰግናለን ቅድስት፣ እንግዲህ ሚስ ቱሪዝም። ለማንኛውም ሸንጋይ ላይ የነበረን ቆይታ ይሄን ይመስል ነበረ። ምንድነው እንደ አስተያየት እኔም የምጋራው የባህልና ቱሪዝም የሆመሻ ወረዳ ጽፈት ቤት ባለሙያው እንደምታዩት አሁን ላይ ትንሽ ፏፏቴው ቀንሷል። ስለዚህ ሰው ደግሞ መጎብኘት የሚፈልገው በበጋ ስለሆነ የፏፏቴው መጠኑ እንዲጨምር ምንጭ ማጎልበት ስራ ቢሰራበት የሚል አስተያየት ሰጥቷልና እኔም መጋራዋለሁ። እና ክረምት ላይ መግባት አይቻልም፣ እንደምታዩት መንገዱ በጣም አስቸጋሪ ስለሆነ ፏፏቴው በደንብ እንዲወርድ ክረምት ላይ ብትመጡ፣ አሁን በጣም በሰፊው ነው የሚታየው እና አሁን ግን መጠኑም ስለቀነሰ የምንጭ ማጎልበት ስራ ቢሰራበት እንላለን። አሁንም እንቀጥላለን። ብዙ ቦታዎች አሉ የሚጎበኙበት፣ አብራችሁን ሆኖ ይቀጥላል። በአሶሳ ዞን በኩርሙክ ወረዳ በፋመጸሬ ቀበሌ የሚገኙ የጉሌ ተራሮችም የጉብኝቱ አካል ነበሩ። የፋመጸሬ ተራሮች ሁለቱም ጉሌ ተራሮች ይባላሉ። አንዱ ተራራ በሴት የተሰየመ ሲሆን ሁለተኛው ደግሞ በወንድ እንደሚጠራ ባፈታሪክ ይነገር ለታል። ሰላም እንደምናላችሁ፣ አሁን ደግሞ የምንገኘው በቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ ፋመጸሬ ቀበሌ ውስጥ ከሚገኙ ጉሊ ተራሮች ጋር ነው። እንግዲህ ጓደኛዬ በሰፊቱ አስጎበኛናለች። ተከተሉ። ይህ ተራራ ከርዕሰ መዲናችን አሶሳ በ73 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከኩርሙክ ወረዳ ደግሞ ሳንደርስ 23 ኪሎ ሜትር ርቀት ላይ ይገኛል። ይህ ጉሌ ተራራዎች ወንድና ሴት ተራራ በመባል ይታወቃሉ። እንደሚታየው ውብና ለአይን ማራኪ የሆነ ተራራ ነው። ዱር እንስሳቶችና የአዋፍ ዝርያዎች የሚገኙበት ነው። እዚህ ቀበሌ ላይ የሚገኙ ማህበረሰቦች ደግሞ በወርቅ ቁፋሮ የሚተዳደሩ ማህበረሰቦች ናቸው። ቦታ ደግሞ ለጉብኝት ምቹ የሆነና ትራንስፖርት እስከዚህ የሚያደርስ በመሆኑ ለመጎብኘት ምቹ ነውና እንጎብኝ ላቸዋል። ደግሞ ሌላው ሌላኛው የሚገርማችሁ ነገር ደግሞ ይሄ ተራራ በአራቱም አቅጣጫ ስናየው የተለያየ ቅርጽ የያዘ ነው። በዚህም ሌላ ቅርጽ ነው ያለው በዛኛው። በአራቱም ጎኖች የተለያዩ ቅርጾች አላቸው። እዚህ ጋ የምታዩት አሁን በምስሉ ነው የምታዩት፣ ወንዱ ተራራ የሚባለው ነው። ሌላኛው ደግሞ ሴቱ ተራራ የሚባለው ትንሽ ይራራቃሉ፣ ወደዛ አካባቢ ይገኛል ሴቷ ተራራ የሚባለው። ሌሎች የመስህብ ሀብቶቻችን በሌላ ቪዲዮ ይዘላችሁ እንመጣለን። እስከዛ ደህና ሁኑ። የመጀመሪያው የሆነው በግለሰብ ደረጃ የተቋቋመው በኩርሙክ ወረዳ በዱር ሆዴ ቀበሌ የሚገኘው የዱር እንስሳት ፓርክም በባህል አምባሳደሮቹ ተጎብኝቷል። በጣም እንደምናላችሁ አሁን ደግሞ የምንገኘው እዚሁ ኩርሙክ ውስጥ ሳንወጣ ከኩርሙክ ወረዳ ማከል ላይ 19 ኪሎ ሜትር ርቀት ላይ የሚገኘው ዱር ሆዴ ቀበሌ ጋ ነው። እንግዲህ ይሄ ቦታም ከዚህ ቦታ አብዱሪው የዱር እንስሳት እርባታ ጋ ነው። ይህ የዱር እንስሳት እርባታ እንግዲህ እንደምትመለከቱት በጣም ብዙ የዱር እንስሳቶች ይገኙበታል እና በመንግሥትም ፈቃድ አግኝቶ በግል የተሰራ የዱር እንስሳት እርባታ ቦታ ጋር ነው የምንገኘው። የቱሪዝም መዳረሻ ነው እንግዲህ እንደምትመለከቱት ብዙ አይነት የዱር እንስሳቶች አሉ። ለምሳሌ ጅግራ፣ ቀይ ጦጣዎች፣ ዝንጀሮ፣ ጅፍ የመሳሰሉት እጅግ በጣም ብዙና እና ደስ የሚሉ ማራኪ የዱር እንስሳቶች ይገኙበታል። እንግዲህ መጣችሁ ጎብኙ፣ ጋብዣችኋለሁ። አመሰግናለሁ። ለምሳሌ ባለሀብት ሲሆን አቶ አልመሄድ ሆጀሌ ይባላል። ይህ ባለሀብት እንግዲህ በበጎ ፈቃድ አገልግሎት የታወቀ ባለሀብትና የተለያዩ የዱር እንስሳትን ወደ ማዕከል በማስገባት ለጎብኞቹ አመች ስራዎችን እየሰራ ይገኛል። እንዲሁም የወጣት መዝናኛ ማዕከልም እየሰራ የሚገኝ ባለሀብት ነው። እንዳያችሁት ይህ ማዕከል እንግዲህ ከወረዳችን 19 ኪሎ ሜትር ርቀት ላይ የሚገኝ በዱል ሆዴ ቀበሌ የሚገኝ የዱር እንስሳት ራንች ወይም የዱር እንስሳት እርባታ ነው። የማህበሩ ስም ደግሞ አምቦድርዩ የዱር እንስሳት እርባታ ማዕከል በመሆን እያገለገለ ይገኛል ማለት ነው። ሁለት አመቱ ነው። ከአምና ጀምሮ በሚኒስትሮች ደረጃ እየተጎበኘ ያለ በክልሉም የመጀመሪያ የሆነ የበጎ አድራጎት ባለሀብት ነው። አንደኛ ወጣቱ የዱር እንስሳትን አቅርቦ ከማሳየት አኳያ ከወጣቱ አልባሌ ቦታ እንዳይውል እያደረገ ያለ ባለሀብት ሲሆን ወደፊት ያው በወረዳው መንግስትም ትኩረት ተሰጥቶ ለማስፋፋት የማስፋፊያ ቦታዎችን እየጠየቀ ነው ያለ እሱም አሁን በቅርብ ተወስኖለት ያው እንዲያስፋፋ እየተደረገ ያለ አሁን በቅርብ የማስፋፋት ስራውን ይጀምራል ማለት ነው እንዳያችሁት ያው ጅግራ ቀይ ጦጣ፣ ሚዳቋ፣ ከርከሮ፣ ጭንተል የመሳሰሉ ናቸው። ሌሎቹ ደግሞ ገና አስገባለ ብሎ ባለሀብቱ ያው መንገድ ላይ እንዳለ ቅድም ነግሮናል። ዝሮ ዝሮ አንበሳና ነብር በቅርብ እንደሚያስገባና የተለያዩ እንደ ጅብ አይነት እንትሮች አሉ አሁን እዚህ ማዕከል ላይ ማየት ይቻላል ማለት ነው።